ቲና እጅግ በጣም ከባድ ችግር ውስጥ ገብታለች። ለአባባ በቆፈረችው ጉድጓድ ራሷ ልትገባም ነው። አባባ ከታገቱበት ዳኒ አስፈታቸው አስመለጣቸውም። ቲና ዳኒን አምናው አባባን ማሳገቷን መንገሯን የምናስታውሰው ነው። በዛም መሰረት ዳኒ ቀስ ብሎ ሚስጥሩን ለማወጣጣት እናም አባባ የታገቱበትም እንድትወስደው እየጎተጎታትም ነበር። እሷ ግን እወስድሃለው ቆይ ዛሬ ነገ እያለች ስታዘናጋ ዳኒ ስማርቱ ግን በምትወጣበት በምትገባበት እየተከታተላት ቲና እንደ ወትሮዋ ማልላ ወደዛ አባባ ወደ ታገቱበት ስታመራ እሱም ቀስ ብሎ ተከትሏት ተመልክቶ የምትገባበትን ቦታ ሁሉ አይቶ፣ ከዛ እሷም ጉዳዩን አከናውና ከዛ ከወጣች በኋላ ተከትሎ በሌላ አቅጣጫ ገብቶ አባባን ከታገቱበት ፈቶ አስመልጧቸዋልም። ቲና ለአባባ ያሴረችው ሴራ ለራሷ ሆነም። ምክንያቱም ከአጋች ጋር በተነጋገረችው መሰረት እቅዳችን ወይም ውላችን ከፈረሰ፣ ከኔና ከአንቺ ውጪ ሌላ ሰው ይህን ምስጢር ከሰማ፣ እንዲሁም ደግሞ የተዋዋልነውን ብር ሙሉ ካልሰጠሽ ይህ ለሳቸው ለአባባ ያሰብሹ ነገር ወደ ራስሽ እንደሚሆን እንዳትረሺ ብሎ ከጅምሩ አጋቹ ነግሯት ነበር እና አሁን እንግዲህ ይህ ሚስጥር የአባባ መታገት ከሁለቱ አልፎ ሌላ ሰው እንግዲህ ሰምቶ አባባ እስኪፈቱ ድረስ ይህ መሆኑ በእሷ ዝንጉነት የተነሳ ስለሆነ አጋቹ በንግግራቸው በውላቸው መሰረት እራሷ ቲናን አግቷት ሊገድላት እያሰቃያትም ይገኛል። ቲና ይበላት። እንግዲህ ቢወልዱ የእሷን የልጅ ልጅ የሚያደርሱ አባት የባለቤቷ አባትን በዚህ ልክ እንግዲህ መጨከኗ፣ ማሳገቷ በጣም የሚያሳዝን ነው። ይበላት፣ የእጇን ነው ያገኘችው ከዚህ ቀደም የሰራችው ግርፍ እንግዲህ አላንስ ብሏት። ቀላል ነገር አይደለም በእሳቸው ላይ ያደረገችው ከጅምሩ እስካሁን ድረስ ያ አልበቃ ብሎ አሁንም እንግዲህ በስተመጨረሻ በሰላም መለያየት እያለ እንግዲህ ከካሌብም ያገኘችው ብር አልበቃ ብሏት በሱ ብር መልሳ ለአባቱ ጠላት ገዝታበት እንግዲህ በሱ ሴራ እራሷ ተጠምዳለች። ዳኒ ትልቅ ታሪክ ነው የሰራው። ምክንያቱም እንግዲህ የአባባ ህይወት ያልፋል እንጂ እሳቸው ከኔ ብር አታገኝም ቲና ብለው እንግዲህ በነፍሳቸው ተወራርደዋል። ቲና ከእሳቸው ብር እንደማያታገኝ ቲና ግን የድፍረቷ ድፍረት ያለህን በሙሉ ስጠኝና ከዛ በህይወት ከዚህ ትወጣለህ፣ ካልሆነ ግን ህይወት ያልፋል ትሞታለህ በሚል ነው እንግዲህ ያስጠነቀቀቻቸው፣ እየነገረቻቸው እሳቸው ግን አምስት ሳንቲም ስባሪ አታገኝም አትልፊ ነው ያሏት። ምንም ለነፍሳቸው ሳይሳሱ ምክንያቱም እንግዲህ በእግዚአብሔር ተማምነዋል። እኚህ ሰው ንጹህ ሰው ናቸው። በሀቅ የሚሄዱ ናቸው። እሷ እንኳን በዚህ ልክ በድላቸው ምንም ክፋት በእሷ ላይ ያደረጉት ነገር የለም። እንበቀላለን ቢሉም እንደ ስራዋ መጠን ነው እንጂ በእሷ ልክ በክፋት በሴራ የተነሱ ወይም እንደዛ አይነት ሀሳብ በአእምሯቸውም ያሰቡ አይደሉም። የሚያስቡም አይነት ሰው አይደሉም። እንግዲህ ከአባባ የምንማረው በጣም ታጋሽ መሆናቸውን በጣም ሩህሩህ መሆናቸውን ነው። በገዛ ቤታቸው በዚህ ልክ የልጃቸው ሚስት ስትበድላቸው እንዲሁም ደግሞ ልጃቸውንም አንድ ልጃቸውንም ስትበድል ስትማግጥ በገዛ ቤቱ በገዛ አልጋው ላይ እንደዚህ ስታደርግ ይህን ሁሉ ጉድ ችለው ታግሰው መኖራቸው ቀኑ እስኪደርስ እስኪገለጥ እንግዲህ ደፍርሶ እስኪጠራ ድረስ ብለው በመታገሳቸው። ምክንያቱም ነገሮችን በስሜታዊና በችኩል አንድ ነገር ማድረግ የከፋ ችግር ያደርሳል ብለው ስለሚያስቡ፣ አንድ ነገር ከማድረጋቸው በፊት ቀድሞ ሊሆን የሚችለውን ነገር ስለሚገምቱ የሚገምቱትን ነገር ደግሞ በትክክልም የሚሆን ስለሆነ እያንዳንዱን ነገር በጥበብ በእርጋታ፣ በማስተዋል የሚያደርጉ አባት ናቸው። ለልጃቸው ለካሌብም የሚመክሩት ሁሉ ጊዜ ይህንኑ ነው። አልፎም እንግዲህ ልጃቸው ላልሆነ ለዳኒም በቤት ውስጥ እንግዲህ በልጃቸው የማገጠል አለውም ለዳኒም ብዙ ጊዜ የሚመክሩት ምክር በጣም በጥበብ የተሞላ የሚረባ ምክር ነው። ዳኒ ገንዘቡ አላደረገም እንጂ እናም ከሳቸው ብዙ ትግስትን ብዙ ጥበብ ያላቸው ሰዎች ናቸው። በጣም የሚገርሙ አባት ናቸው። እንግዲህ ይህ ሁሉ ሆኖ አልፎ፣ አሁን በህይወታቸው የመጣችን ሴት ገንዘብ ሰጥተው ህይወታቸውን ለማስፈታት መሞከርን እንኳን አላሰቡም። ህይወቴ ይለፍ እንጂ አምስት ሳንቲም አታገኝም ነገር ግን አጋቹን እንግዲህ ቀስ ብለው ሲያነጋግሩት እንደነበር ተመልክተናል። የሚገባህን የምትፈልገውን ልስጥ፣ እኔን በህይወት ልቀቀኝ። የምትስማማ ከሆነ ይሄን አደርጋለሁ፣ ካልሆነ ግን እሷ ከኔ ጋር ከኔ እጅ አምስት ሳንቲም አታገኝም። ይሄን ላሳውቅ እወዳለሁ ብለዋል። እሱ ግን ያው ውል ነውና የተዋዋለው ውል አለና ያው ስራ ነውና በሱ ዘንድ ይሄ የሚሰራው ስራ በቃ ስራ ነው ብሎ አምኖበታልና ከእሷ ጋር የተዋዋለውን ውልል ማፍረስ አልፈልግም የሚፈልገውንም ገንዘብ ያው ከሷ አገኛለሁ ብሏል። እሷ ግን ያላትን በሙሉ ገንዘብ እንደሰጠችው ያ በቂ እንደሆነ ነው የምታስበው። አጋቹ ግን በጭራሽ ተጨማሪ ብር ይፈልጋል። እሷ ተጨማሪ ብር እንኳን የላትም፣ ሲጀመር ያላትን ሰጥተዋለች። በቀረው ደግሞ መጠጧን እየጠጣች በቃ ባደረገችው ነገር እየተደሰተች በደስታ ጊዜዋን እያሳለፈች እንደገና በቀጣይ ያለውን ነገር እያሰበች ተሳክቶላት በደስታ በፈንጠዝያ የምትኖር መስሏት እሽ ኮሎሌ እያለች ነው እንግዲህ። ለዳኒም ዝርዝሩን አልነገረችውም መጠጥ የምትጠጣበትን። እሱም ግን ያው ገምቷል የሆነ ነገር በቃ ተደስተሽ የምታከብሪ ኮ ነው የምትመስዩ የሆነ ሰለብሬት ምታደርጊ ነው የምትመስዩ እያለ ነበር ገምቷል። ምክንያቱም ያለ አንድ ምክንያት ወጣ ብላ አትጠጣም። ከዚህ በፊት ካስታወሳችሁ አባባ የቤቱን ካርታ እንግዲህ የፈረሙላት መስሏት፣ ያ ወረቀት የሀሰት ሰነድ በእጇ ሲገባ የእውነት መስሏት፣ ከአባባ ጋር ሁሉ ስትጠጣ ነበር። አብረን እንጠጣ ብላ፣ ቀጥሎም ከዳኒ ጋርም አብረው ሲጠጡ ነበር። በቃ ሰለብሬት ሲያደርጉ ነበር። በደስታ ጮቤ ስትረግጥ ነበር። ብሎም ወታ ለብቻዋን ራሱ ላልተወሰነ ቀናት የት ነኝ እንኳን ሳትል ሳት ናገር ስልኳን ሁሉ ዘጋግታ ለብቻዋን እንግዲህ ሰለብሬት አድርጋ ሰንብታ በቃ ዘና ብላ መታ ከቤት እንግዲህ ባለቤቶቹን ራሳቸውን ልታስወጣ የሞከረችውን ሁሉ ተመልክተን ነበር እና አንድ ነገር ሲሳካላት ነው የምትጠጣው፣ ወይ ደግሞ ሊሳካ ያለውን ነገር በማሰብ አሁንም እንግዲህ አባባን አሳግታ በእሷ ቤት ያላቸውን ነገር ሁሉ ይሰጡኛል ብላ በዛ ደስታ እንግዲህ በተስፋ ደስ እያላት እየጠጣች ዳኒም እንዲጠጣ እየነገረችው ግን የሚጠጣበትን ምክንያቱን ግን በዝርዝርም ሰዓት ነግረው በኋላ ግን ዳኒ ጥበበኛ እድሜ ለትሁት ማለት ነው። ትሁት እንግዲህ በጣም ትሁት ሰው ናት። እንደ አባባ እንግዲህ ጥበብ ያላት ሴት ናት። በጥበብ እንግዲህ ዳኒን አነጋግራ ዳኒ እውነቱን እንዲያወጣ ቀስ ብሎ ቀርቧት በእሷ በኩል ስለ አባባ እውነታውን እንዲያወጣ፣ ያን ካደረገ ደግሞ ያው ወሮታውን እንደሚያገኝ በዚህ መልኩ ሕይወቱን የሚቀይር ነገር ቢያገኝ እንኳን ይህን ብታስብ፣ ይህን ድል ብትጠቀም በሚል እንግዲህ በዚህ ጥበብ ገብታለት እሱም ቀስ በቀስ ያው በቲና ሀሳብ የተስማማ መስሎ አባባን ለመበቀል የሚፈልግ የጓጓ አስመስሎ በፊት በጭካኔ በመግደል ሴራ ነገር ላይ እጁን አይከትም፣ አይስማማም። በን በቀላሉ ገንዘብ ማግኘት ነው የሚፈልገው። አሁን ግን በእሷ ሀሳብ የተስማማ አስመስሎ እሷም በቀላሉ በቃ ያላትን ነገር ነግራው፣ ሙሉ በሙሉም ባትነግርም፣ ነግርም ያው አባባን ማሳገቷ አልነገረችው የትም እንደሆኑ እወስድሃለሁም ብላ ነበር። ከዛ በኋላ እንግዲህ ዛሬ ነገ ዛሬ ነገ እያለች ያው ዘግይታባት ትወስደውም፣ እሱ ግን ተከታትሎ ያለችበት ያሳሰረችበት እንግዲህ ያሳገተችበት ደርሶ አባባ ነፃ አውጥቷል ማለት ነው። ሲጀመርም ገምተን ነበር ዳኒ እንደሚያጋልጣት፣ በዳኒ በኩል የአባባ እውነት እንደሚወጣ ምክንያቱም አንድ አንድ ዳኒን እንግዲህ ታፈቅረዋለች። አሁን ላይ ፊቷን ብትቀይርበትም የሆነ ነገር ስታገኝ ያው እሱም ያገኘችውን ነገር ይዞ ላሽ ስለሚል ያን ያን በተደጋጋሚ ስላየችበት አሁንም ከካሌ ቤት ተቀበለችውን ገንዘብ አልነገረችውም ነበር ምክንያቱም ያችን ገንዘብ ደግሞ ተቀብሎ በቃ ያጠፋል። ከእጇ ገንዘብ ሲያገኝ ይርቃታል። የሚፈልገው ከእሷ ገንዘብ እንደሆነ ስለተረዳች አሁን ላይ ትንሽ ጨከን ብላበት ነበር። ሚስጥሮቿንም ሁሉ ሰብሰብ አድርጋ በራሷ ይዛ ነበር። ነገር ግን የዳኒ ጥበብ ሰርቷል። እንግዲህ ዳኒ ጀብድ ሰርቷል ማለት ነው። አባባ እንግዲህ እውነታቸው ወጥቷል። በቀጣይ እንግዲህ የቲና ውርደት እንግዲህ ለአባባ የቆፈረችው ጉድጓድ ለራሷ ሆኖ እናያለን ማለት ነው። አሁንም ጀምሯል። በጣም ደስ የሚል ነው። ይህ ነው መሆንም ያለበት። ምክንያቱም መልካም የሆነ ሰው በክፉ ሰው ፋንታ ሊፈተን አይገባም። ያለፈው ፈተና ይበቃል። አሁን ላይ ግን እሷ በሰራችው ስራ የእጇን ልታገኝ ይገባል እንጂ እሳቸው እንደው ሲጀመርም መታገትም አልነበረባቸውም። ያው በዚህ ውስጥ ልንማር ያለው ነገር ስላለም ነው። ዳኒ ለትሁት አንድ ነገር ጠይቋት ነበር። ይህንን ካሳካው እንደ ውለታ ስሪልኝ ኤደንን ታስታርቅኛለች ሲል ነበር። እሷም እሺ ብላ ቃል ገብታለታለች። እንዳለችውም ታስታርቀውና ከእሷ ጋር ሕይወት ይቀጥል ይሆን ወይስ ኤደን እንደቆረጠችው ዳኒን ትታው ከካሌብ ጋር የውሸት የጀመሩት ፍቅር የእውነት ሆኖ ይቀጥሉ ይሆን? ያ ከሆነ እንግዲህ ዳኒ በጣም ነው የሚናደደው። ካሌብንም አይለቀውም። በእርግጥም በካሌብ ላይ ያደረገውን ነገር ካሌብም በግልጽ ሲነግረው ኩምሽሽ ብሎ ነበር። እንግዲህ በቀጣይ ምን ይፈጠር ይሆን የሚለውን አብረን የምናይነው የሚሆነው። በዚህ ክፍል የተመለከትነው ይህንን ይመስላል። በቀጣይ በሌላ እስከምንገናኝ ደህና ሆኑልን። ይህን ቪዲዮ ስላያችሁ አመሰግናለሁ።